ሌሎችን ረስቼ ለራሴ መልካምን ነገር ማሰቤ ናዲም እንድነድም አድርጎኛል፣ አሉ እሳቸው። አዲም ሆኖ ነገሩ ገብቷቸው አንዴ አልሐምዱሊላህ ላሉበት ነገር እንተን እያሉ ነው፣ ኢስቲግፋር እያደረጉ ነው። እኛ ጋር ሲሆን በመብራት ደረጃ እንኳን መብራት ሲጠፋ ከሁሉም ነው ሲባል እንዴት ነው የምንሆነው? አልሐምዱሊላህ ከሁሉም ከሆነ ችግር የለውም እንላለን። እሱ እንደው ትንሹ ፖይንት ቢሆንም ግን ብዙ ጊዜ ሰዎች ላይ የሚስተዋለው ነገር የሆነ ሰው ትዳሩ ሲንገጫገጭ ወይ የሆነ ነገር ማጣት ሲመጣበት ምናምን ለሰዎች ቶሎ ለማውራት በቃ የሆነ እንዴት ነው፣ በዛ ነገር ውስጥ እሰይ እነሱ እንኳን እንደዚህ አግብተው መች እንደዚህ ደላቸው፣ ወሬ እኮ ነው፣ እንደዚህ ነው ምናምን፣ እንትና ስራ ጀምሮ መች ተርፋሉ ብለሽ ነው ምናምን በማለት የደረሰባቸውን ነገሮች ልክ እንደ መጽናኛ የመቁጠር ከዛም አልፎ ደግሞ በዛ በሰው ችግር ይሄን ለምሳሌ መግለጽም ይከብዳል የሚደሰት ብዙ ሰው አለ። የጎረቤቱ ሳይበላ ሲያድር ከባድ ነገር ሲደርስበት ይሄ በቃ ምቀኝነት የምንለው ስሜት ነው ባጭሩ። እና የመደሰት ስሜት አለ። ከዛ አዛ ሲያገኛቸው መደሰት፣ ኸይር ነገር ሲገጥማቸው ደግሞ ይሄ መቆጨት ምናምን። እንደዚህ አይነት ተግባሮች የሙናፊቅ ስለሆኑ በደንብ ልንጠነቀቅባቸው ይገባል። ሱብሃነላ አላህ ደግሞ በሰዎች ደስታ ስንደሰት ለእኛም ብዙ የሚከፍትልን ነገሮች አሉ። ማለት ይሄ አንደኛ ቀልባችን ሳፊ መሆኑን ነው የሚያሳየው። በቃ ይሄ ቀልብን ሰሊም የሚባለው አይነት ንጹህ ቀልብ ማለት ነው ሰዎች በተሰጣቸው ነገር ባገኙት ነገር ጥሩ ነገር ጥሩ ደረጃ ላይ ሲደርሱ፣ ሲያገቡ፣ ሲወልዱ፣ ሀብታቸው ከላይ ከላይ ሲጨምር የኔን ስታተስ የራስን ስታተስ ረስቶ በሰዎች ደስታ መደሰት፣ ጭራሽ ሀያቱን ከሌላ ሰው ሀያት ጋር ኮምፔር አለማድረግ ይሄ ራሱ የቀልባችንን ንጽህና ነው የሚያሳየው። ሰው ትንሽ በእንደዚህ አይነት ነገሮች ሰዎች የሆነ ነገር ላይ ሲደርሱ የምንቀና በቃ ጉዳታቸውን ቶሎ የምንመኝ ሰዎች ቀልባችንን ልንፈትሽ ይገባል። ለሰዎች ደስታ በተደሰት ነው ልክ አላህ ለእኛ ከዛ በላይ የሆነን ነገር ያስተካክልልናል። ምክንያቱም እንዳልኳቸው ቀልበን ሰሊም ስንሆን ብዙ ነገሮች ሀያታችን ላይ ጥሩ መወፈቆች ሲመጡ ጥሩ ነገሮች መሳካት ሲጀምሩልን እናያለን ማለት ነው። ወክረሁ ልአዛ ለሁም ከአነሁ ለኩም አዛም ሲደርስባቸው እንደዛው ከመደሰት ሳይሆን ዱዓ ማድረግ ቢቻል። በቃ ወላ እንደ ራሳችን ሀጃ አይተን እንዲህ እንዲህ ከሆነ ምናምን ብሎ ላማከረን ሰው ማላገጥ መሳቅ መደሰት ነገ በኔ የሚባል ነገር አለን። ነገ በእኛ ምን ሊመጣ እንደሚችል አናውቅም። ቢቻል አላህ ከእንደዚህ አይነት ሙሲባ ይጠብቀን፣ ለእነሱም አላህ ይፈርጃቸው። ባላሚስ ተጣሉ ሲባል ለወሬም ለመደሰትም አይደለም መቸኮል ያለብን። ሰው ተጋቡ ሲባል ጆሮውን አቁሞ የሚጠብቀው ነገር ይኖራል። ተለያዩ ወይ ብሎ ያስባል። ነገር እና ከእንደዚህ አይነት ሀሳቦች ነጃ ወጥቶ የሆነ ሰው ሲያማክራችሁ ምናምን አላህ ለዛ ነገር ይፈርጀው ያረብ ብላችሁ እንደው ከባለቤቱ በተለየ ሁኔታ ዱዓ ማድረግ፣ ማዘን እናንተም ላይ ያ ነገር እንዳይደርስ አላህ የራሱ የሆነ ጥበቃ ያደርጋል ማለት ነው እና በተቻለ መጠን በዚህ መልኩ መሄድ፣ ልክ አሊሙ እንዳደረጉት። ለምን አንዳንዴ ሳናስበው ልክ እንደሳቸው አልሐምዱሊላህ ብለን በሰዎች ችግር እኛ ላይ አልደረሰም ብለን የእነሱ ችግር ግን ምንም ቦታ ሳንሰጠው ያለፍንባቸው ቀናቶች ብዙ አሉ እና እሳቸው ለአልሐምዱሊላቸው ሰላሳ አመት ሙሉ እስትግፋር ሲያደርጉበት ነበር ለአንድ አልሐምዱሊላህ። እኛ ሳናስበው ግን ብዙ ያልንባቸው ነገሮች አሉ። ችግር የለም። ግን ከዚህ በኋላ ለሚኖረው ነገር ሰዎች ላይ አዛ ሲደርስ በዛ ነገር እኛ እንዳይደርስብን ዱዓ ማድረግ፣ ለነሱ ደግሞ አላህ ነጃ እንዳያወጣቸው የማይስተካከል ነገር ከሆነ አላህ በተሻለው እንዲተካላቸው ዱዓ አድርገን። ይሄ ልባችንን የማጽዳት ስራ ስራ የሚል ሀሳብ ነው ያለው። በጥቅሉ እኔም እንደገባኝ እንሻላ የዛሬው ሀሳብ ይሄን ይመስላል። በቀጣይ ደግሞ እንሻላ በክፍል ሐምሳ ስድስት እንገናኛለን እንሻ አላሁ ብዝኒላ ተዓላ ሰላም። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ።